ሰላም፣ ወደዚህ ውይይት መጣችሁ እያልኩ በመገናኘታችንም እግዚአብሔርን እያመሰገንኩኝ በዛሬው ዕለት መንፈሳዊ አገልግሎት በሚል ርዕስ ዙሪያ ለምናካሄደው ውይይት የሁላችሁም አስተዋጽኦ እጅግ በጣም አስፈላጊ ነው ብለን ስላሰብን ይህን ጥሪ ያስተላልፈናል። በዚህም መንገድ ዛሬ መንፈሳዊ አገልግሎት ምንድን ነው የሚለውን እናያለን። ከዛም በተጨማሪ መንፈሳዊ አገልግሎት ውስጥ የሚያጋጥሙ ፈተናዎች ወይም ችግሮች ምንድን ናቸው የሚለውን ርዕስ እንዳስሳለን። ከዚህ በተጨማሪም መፍትሄዎቹ ምንድን ናቸው የሚለውን የምንጠቆምበት የጋራ የውይይት መድረክ ይሆናል ማለት ነው። ስለሆነም በቀጥታ ወደ ዝርዝር ጉዳዮች ከመግባታችን በፊት ከዚህ አጠገቤ ዲያቆን በላይ ወርቁ ስለ መንፈሳዊ አገልግሎት ምንነት ባጭሩ እንዲያስቀምጡልን እሳቸውን እጋብዛለሁ። በቀጥታ ወደ ዲያቆን በላይ። አመሰግናለሁ። ሁለት ነገሮች ናቸው አንድ ላይ ያሉት መንፈሳዊነትና አገልግሎት። እነዚህ ነጣጥለን የምናያቸው አይደሉም። መንፈሳዊ ያልሆነ ሰው አገልጋይ መሆን አይችልም። ሰው ደግሞ መንፈሳዊ ብቻ ሆኖ አገልጋይ ካልሆነም ዋጋ የለውም። ስለዚህ እነዚህ መንፈሳዊ አገልግሎት የሚሉት ነገሮች በክርስትና ሕይወት ውስጥ ተነጣጥለው የሚታዩ ነገሮች አይደሉም። ስለዚህ መንፈሳዊ አገልግሎት ምንድን ነው ስንል መሰረት ለመንፈሳዊ አገልግሎት መሰረት የሆኑትን ነው ማንሳት ያለበት። ለመንፈሳዊ አገልግሎት መሰረት የሆኑት የአዲስ ኪዳን መሰረቶች ሐዋርያት አባቶቻችን ናቸው። ቅዱስ መጽሐፍም የሚመሰክርላቸው እነሱን ነው። በነቢያትና በሐዋርያት መሰረት ላይ ታንጻችኋል ነው የሚለው። ይህንን ማለቱ እንግዲህ እነዚህ ለመንፈሳዊ አገልግሎት መሰረቶች ናቸው። ነቢያት እነማን ጠራቸው? ለመንፈሳዊ አገልግሎት እንዴት ቆሙ ያልን እንደሆነ እግዚአብሔር ጠራቸው። የእግዚአብሔርን ጥሪ ሰምተው ወደ አገልግሎቱ የመጡ ናቸው። የእግዚአብሔር ጥሪ በመሆኑ አገልግሎታቸው የተሳካ ብቻ ሳይሆን አገልግሎታቸው የሚለውጥ ነበር። የእግዚአብሔርን ጥሪ ያከበሩት ተከብረዋል እስከ መጨረሻው ድረስ ግን ስለተጠሩ ብቻ አይደለም። የእግዚአብሔርን ጥሪ ያላከበሩትም ደግሞ ወድቀዋል። እንግዲህ በመንፈሳዊ አገልግሎት ውስጥ ሰው መንፈሳዊ ካልሆነ በአገልግሎቱ ይወድቃል። በመንፈሳዊ አገልግሎት ውስጥ ሰው መንፈሳዊ ከሆነ ይከብርበታል፣ ሌላውንም ያከብርበታል። ይህንን ነው የምንመለከተውና ሐዋርያት አባቶቻችንን እግዚአብሔር ጠራቸው። ከተለያየ ቦታ፣ ከተለያየ ስራ ጠራቸው ከመጠራታቸው በፊት መንፈሳዊዎች አልነበሩም። እሱም ጠርቶ እለቱን መንፈሳዊ አላደረጋቸው። መንፈሳዊ የሚሆኑበትን ዝግጅት እንዲዘጋጁ አደረጋቸው። ከዚህ ዝግጅት ውስጥ አንዱ መንፈሳዊ አገልግሎት የሚያገለግሉበትን ትምህርት መማር ነው። ይሄንን ትምህርት እንዳስተማራቸው ከማቴዎስ ወንጌል ምዕራፍ አምስት ቁጥር አንድ ጀምሮ ማየት እንችላለን። ወደ ደብረ ዘይት ተራራ ይዟቸው ወጣ፣ በዛ በተራራ ላይ አስተማራቸው ይላል። እነሱን ነው ለይቶ ይዟቸው የወጣው፣ የሚያገለግሉበትን ህይወት ነው ያስተማራቸው። ስለዚህ አንድ ሰው አገልጋይ ለመሆን መማር አለበት። በገንዘቡም፣ በእውቀቱም፣ በጉልበቱም በማንኛውም ነገር ለማገልገል መማር አለበት እና ራስን ማዘጋጀት ያስፈልጋል። በተለይ አሁን የትምህርት ዝግጅት ያስፈልጋል። ይህንን በሐዋርያት ሕይወት አይተናል። ያ ኢትዮጵያዊ ጃንደረባ በሰረገላ ላይ ሆኖ መጽሐፍ እያነበበ ሲመጣ መንፈስ ቅዱስ ፊልጶስን ላከለት። ለምንድን ነው የላከለት? እንዲያስተምረው ነው የላከለት። ምክንያቱም ሄዶ ሊያስተምር ነው ሊያገለግል ነው ማገልገል ከመጀመሩ በፊት መንፈስ ቅዱስ ድክመቱን ስላወቀ አስተማሪ ይላከለት። ሄዶ የምታነበውን ታውቀዋለህ ሲለው ያለ ተርጓሚ እንዴት አውቃለሁ አለ። ተረጎመለት፣ ተረዳ። ከዛ በኋላ ነው አገልግሎት የቀጠለው። ይሄን ብቻ በቂ አደለም። እንደ መማር ብቻ መማር ማወቅ ወደ ማመን ያደርሳል እንጂ ማወቅና መማር በራሱ ማመን አደለም። ማመን ቢሆን እና እናሪዎስ የተማሩ ነበሩ እነ ንስጥሮስ የተማሩ ነበሩ። ይሄም አያስመካም። ስለዚህ ሐዋርያትን ምን አደረገ? መጨረሻ ላይ ኃይል እስከሚሳጣችሁ ድረስ በኢየሩሳሌም ጸንታችሁ ቆዩ አላቸው። እንዲጸልዩ ነው ያደረጋቸው። በዛ በጸሎት የተጉት መንፈስ ቅዱስን ተቀበሉ። መንፈስ ቅዱስን ከተቀበሉ በኋላ ማገልገል ጀመሩ። ከዛ በኋላ አልተሰናከሉ እና መንፈሳዊ አገልግሎት በአጠቃላይ ጥሪ ነው። የመጀመሪያው ጥሪ ነው። ጥሪውን መቀበል ነው። ጥሪውን ከተቀበሉ በኋላ በጥሪው ውስጥ ሐዋርያት አባቶቻችን በታነጹበት መሰረት ላይ ታንጾ ማለፍ ያስፈልጋል። ስለዚህ መሰረት ሊኖር ይገባል፣ ለአገልጋይ መሰረት ሊኖር ይገባል። የመጀመሪያው መሰረት ጥሪውን ማመን ነው። ሁለተኛው መሰረት ለተጠሩበት ነገር መዘጋጀት ነው። ሶስተኛው ደግሞ በተጠሩበት ታምኖ ማገልገል። ባጭሩ ከዲያቆን በላይ ወርቁ መንፈሳዊ አገልግሎት ምንድን ነው የሚለውን እንዳየ ነው። የመጀመሪያው መጠራት ነው፣ ጥሪው ከእግዚአብሔር መሆኑን ማረጋገጥ። ሁለተኛው መማር ነው። መማር በቃልም በተግባርም መሆኑን አንስተውልናል። እንዲሁም መንፈሳዊ አገልግሎት ማለት እለቱን ተዘርቶ እለቱን በቅሎ እለቱን ለመከር መድረስ ሳይሆን ደረጃውን መጠበቅ እንደሆነ አይተናል። ከነዚህ ሀሳቦች በተጨማሪ ሌሎቻችንም እዚህ የተሰበሰብነው የምን የምንጨምራቸው አንዳንድ ነጥቦች ካሉ እድሉን እሰጣለሁ። ወደ ቀኝ ልመልከት መሰለኝ። ዲያቆን ደረጀ የምታክለው ነገር ካለ፣ እሺ እግዚአብሔር ይስጥልኝ። አገልግሎት በተመለከተ ምንድነው የኔ ሀሳብ በቤተክርስቲያን ቅጽር ግቢ ውስጥ ብቻ ሳይሆን ከቤተክርስቲያን ቅጽር ውጭ ሁላችንም መንፈሳዊያን ሰዎች በስራ ቦታችን በምንሄድባቸው ቦታዎች ሁሉ ላይ አገልግሎታችን ሊታይ ይገባል። ምንድን ነው መንፈሳዊነታችን ሊታይ ይገባል። መንፈሳዊ ማለት መንፈሳዊነታችንም በየቦታው ስናሳይ ለሌላው ትምህርት እንሰጣለን። ይሄ ትምህርት መሰታችን እንደኔ ሀሳብ አገልግሎት እንዳገለገልን ነው እና በስራ ቦታችን በምንንቀሳቀስበት ጊዜ፣ በተለያዩ የስጋይ ውሏችን፣ በየመስሪያ ቤቱ በምንሰራበት ቦታ፣ በምንማርበት ትምህርት ቤት እና በሁሉም ቦታ ላይ የኛ መንፈሳዊያን የሚባሉ ወይም አገልጋዮች የሚባሉ ወንድሞች፣ እህቶች ሁሉ ውስጣቸው አገልጋይነታቸው ሊገለጽ ይገባል። ዲያቆን ደረጀ እንዳነሳው አንዱ መንፈሳዊ አገልግሎት መባልም ያለበት ማንኛውም መንፈሳዊ ሰው በሚኖርበት አካባቢ በሚሰራበት የስራ ቦታ አርአያነት ያለው መንፈሳዊነት ማሳየት ከቻለ በራሱ አገልግሎት ነው የሚል አንድ ጥሩ ማብራሪያ አግኝተናል። ከዚህ በመቀጠል ሊቀ ዲያቆናት ተቋመ ደግሞ ምንድን ነው እሳቸው መንፈሳዊ አገልግሎት ምንድን ነው ለእሳቸው የሚለውን ከእሳቸው ደግሞ አንደበት እንሰማለን። መንፈሳዊ አገልግሎት ማለት ከእግዚአብሔር ዋጋ የምናገኝበት ከእግዚአብሔር በረከት የምናገኝበት ተልእኮ ነው። መንፈሳዊ አገልግሎት ከእግዚአብሔር ዋጋ የሚያሰጥ እንደመሆኑ መጠን ቅድስት ቤተ ክርስቲያናችን ዘርፈ ብዙ የሆኑ አገልግሎቶች አሏት። እነዚህ ሁሉ አገልግሎቶች ከአጻዊ ህወት ወይም ቤተ ክርስቲያንን የቤተ ክርስቲያንን ደጅ ከሚዘጉና ከሚከፍቱ አንስቶ እስከ ረሰ ሊቃነ ጳጳሳቱ ድረስ ያሉት አገልግሎቶች ሁሉ መንፈሳዊ አገልግሎቶች ናቸው። በቤተ ክርስቲያን ያሉ እነዚህ ሁሉ ዋጋ ያሰጣሉ። ስለዚህ ዋጋ የምንቀበልበት በተለይ በቤተ ክርስቲያን የምናደርገው ተልእኮ ሁሉ መንፈሳዊ አገልግሎት ነው። ከዚያ በተጨማሪ መንፈሳዊ አገልግሎት ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ አምስት ቁጥር አስራ ስድስት ላይ እንደ ተናገረው ና እንዳስተማረው መልካም ስራችሁን አይተው በሰማያት ያለውን አባታችሁን ያከብሩ ዘንድ ብርሃናችሁ በሰው ፊት ይብራ ብሏል። ና መልካም ስራችሁን አይተው ነው ያለው። መልካም ስራ ሁሉ መንፈሳዊ አገልግሎት ነው ማለት ነው። መልካም ስራ ስንል ማንኛውም መልካም ስራ በእግዚአብሔር ዘንድ ዋጋ አለው። ነገር ግን ዋጋ ሊያሰጥ የሚችለው እግዚአብሔርም ስለ መልካም ስራችን፣ ስለ መልካም አገልግሎታችን ዋጋ ሊሰጠን የሚችለው ግን በእምነት ሲሆን ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሏልና በእምነት ሁነን የምናቀርበው አገልግሎት መልካም ስራ ሁሉ መንፈሳዊ አገልግሎት ሊባል ይችላል ማለት ነው። አገልግሎት በቤተ ክርስቲያን ብዙ አይነት ነው ያለው። ሁሉም እንደየችሎታው እንደ ጸጋ ስጦታውን ብቻ ሳይሆን ሰው ሆኖ በመፈጠሩ ብቻ ለእግዚአብሔር ሊያቀርበው የሚገባው ነገር እንዳለ ነው የሚሰማኝ። ሰው በመሆኑ ብቻ የግድ ክርስትናው አስገድዶን ብቻ የምናደርገው አይደለም። ሰው ለሆነ ሁሉ በጎ የትሩፋት ስራ መስራት እንዳለብን ሰባዊ ተፈጥሮችንም ጭምር ያስገድደናል ብዬ አምናለሁ። መታዘዝ ከመስዋይት ይበልጣል። አሁን የስራ ድርሻ ተሰጥቶት ድርሻ ይሄ ብቻ ነው ብሎ በቤተ ክርስቲያን ቢሰራ ምናልባት በተወሰነ ደረጃ ውጤታማ ሊያደርገው ይችል ይሆናል። ምናልባት ከተሰጠው ስራ ውጪ ብዙ ሊያበረክታቸው ውስጡ የሚያውቃቸው ነገሮች ይኖራሉ። ከመጽሐፍትም የተረዳው በተፈጥሮ የሚያገኛቸው ላድርጋቸውም ብሎ በጎ የሆኑትን ነገሮች ለመስራት የሚነሳሳባቸው ብዙ አይነት የስራ አይነቶች አሉ። አንድ ሰው ካወቀ እውቀቱም በላይ በታች ሆኖ ሊሰራቸው የሚገቡ ነገሮች እንዳሉ ነው። ምክንያቱም እግዚአብሔር ከታች ከትህትና ዝቅ ካለው ነገር ሁሉ ጀምሮ ነውና የሰራው ይሄ ሁሉ ለእኛ አብነት ለመሆን ነው፣ አርአያ ለመሆን ነው። መንፈሳዊ አገልግሎት ለእኔ በእምነት የሚከናወን ማንኛውም አገልግሎት ነው። እምነት ካለው ሰው ደግሞ የሚጠበቁ ነገሮች አሉ። ቅድም እንደተነሱት ጾም፣ ጸሎት፣ ሌላውም እምነቱ የሚጠይቀውን ተግባራት ማከናወን ይጠበቅበታል። ሌላኛውም ማንኛውም አገልግሎት ሲከናወን ዋጋው ሰማያዊ መሆኑን መታሰብ አለበት። ዋጋው ምድራዊ ያልሆነ ሰማያዊ። በእርግጥ አንዳንድ አገልግሎቶች ምድራዊ ዋጋ አላቸው ሰማያዊ ዋጋም ስላላቸው ማለት ነው። ምንድን ነው አገልግሎት በብዛት ብሰው የሚያስበው በቤተ መቅደስ አካባቢ ወይም ቤተክርስቲያን የሚከናወነውን አገልግሎት ብቻ ነው የሚያስበው። በተለያዩ ማህበረሰቡን የምናገለግልባቸው ቦታዎች አገልግሎት ይከናወንባቸዋል። ይህም በነዚህ ምክንያት የሚመጡ ነገሮች አሉ። አንደኛው ያላመኑ ሰዎችን ማመን እንዲያምኑ እኛም እንከተለውን ሃይማኖት፣ እኛ በምንሰራው ስራ፣ እኛ በምናገለግለው አገልግሎት ሰዎችን ወደ እምነታችን ማምጣት ያስችልናል። ሌላኛው ያመኑትን ሰዎችን ደግሞ እንድንጸና ያደረጋቸዋል። አንድ ሰው የሆነ በሚሰጠው አገልግሎት ሌሎችን በመሳቡ አጽንቷቸው የእምነት ፍሬም ስለሆነ ማለት ነው በእምነት የሚደረጉ አገልግሎቶች ውጤታቸው ይታወቃል። እነዚህን ተከትሎ ሰዎች በእምነታቸው እንዲጸኑ ያደርጋል። ያው ፍጻሜው ግን ሰዎችን ለሰማያዊ ክብር ማብቃት ቢሆንም እነዚህ ሁለቱ ነገሮችን ላይ ሰዎችን ያመጣቸዋል። ምክንያቱም በቤተክርስቲያን ብቻ በአጥቢያ ቤተክርስቲያን ብቻ የሚከናወኑ አገልግሎት ከወሰድ ነው፣ ሌሎች ህብረተሰቡን የማገልገል ሁኔታዎችን ጊዜያዊ ወራዊ ከሚገኙ ገቢዎች ጋር ሰዎች ያንጻጽሩትና ሰዓት አክብሮ አለመግባት ስራዎችን፣ ደንበኞችን በአግባቡ አለማስተናገድ፣ እነዚህ ነገሮች ከንቱ ዋጋ ያላቸው ያስመስላልና ሰዎች በእምነት አገር እና ወገን ማገልገል ዋጋው ምድራዊ ቢሆንም ሰማይ ዋጋ እንዳለው ታሳቢ መደረግ አለበት ብዬ አምናለሁ። እግዚአብሔር ስጥል። ለእኔ ደግሞ ያው ትንሽ ለየት አድርጌ የማየው ከተጠቀሱት የመንፈሳዊ አገልግሎቶች መካከል የሰው ልጆች ከእግዚአብሔር ልዩ ልዩ ስጦታዎች ይሰጧቸዋል። እንግዲህ እነዚህ ምንድነው? እነዚህን ልዩ ልዩ ስጦታዎች ወደ መንፈሳዊነት ማምጣት የሚለውን ነገር ነው የማስበው። እንግዲህ አንድ ሰው ለምሳሌ በተፈጥሮ ጥሩ የንግግር ችሎታ ይኖረው ይችላል፣ ወይ ሰዎችን የማስታረቅ ችሎታ ሊኖረው ይችላል፣ ወይ ደግሞ እንደኛ በዝማሪ ውስጥ የሚያገለግል ደግሞ የመሳሪያ መዝሙር መሳሪያዎች የመጫወት ችሎታ ሊኖረው ይችላል። እንግዲህ እነዚህን በሰንበት ትምህርት ቤት ውስጥ ወይ ደግሞ በቤተክርስቲያን ውስጥ ልናገኛቸው የምንችላቸው ትምህርቶች ሊሆኑ ይችላሉ። መንፈሳዊነት ለኔ እንግዲህ ያለንን ነገር ያለንን በሰንበት ትምህርት ቤትም ወይም በሌሎች ከቤተ ክርስቲያን አውድ ውጭ ያገኘናቸውን ነገሮች ሁሉ ሰማያዊነትን በሚያመለክት ወይም ደግሞ መንፈሳዊነትን በሚያመለክት መልኩ ለአገልግሎት ማዋልና በረከት ማግኘት ይቻላል ብዬን ማስበው። አመሰግናለሁ። እዚህ ላይ ተጨማሪ ነጥቦችን አግኝተናል። መንፈሳዊ አገልግሎት ምንድን ነው የሚለው ላይ አንደኛው ከእግዚአብሔር ዋጋ የምናገኝበት ዝም ብሎ መድከም፣ ዝም ብሎ መመላለስ፣ መውጣት፣ መውረድ ሳይሆን ከእግዚአብሔርም ዋጋ በረከት የምናገኝበት ካልሆነ አገልግለናል ማለት አንችልም። ከእግዚአብሔር ጋር ያለን ግንኙነት ግልጽ መሆን አለበት የሚል መሰረታዊ ነጥብ ነው የተነሳው። በሁለተኛ ደረጃ መልካም ስራ ነው አገልግሎት፣ መልካም መሆን፣ በጎ መሆን፣ ቅን መሆን፣ ታዛዥ መሆን፣ ትሁት መሆን የመሳሰለው ነገር ነው። መንፈሳዊ አገልግሎት የሚል ነው። በሶስተኛ ደረጃ መንፈሳዊ አገልግሎት ያለ እምነት ትርጉም የለውም። እያመኑ ነው አገልግሎት። ያለ እምነት ሰው እምነት ሳይኖረው አገለግላለሁ ማለት አይችልም። ስለዚህ በእግዚአብሔር ላይ ያለው ፍጹም እምነት የታወቀ የተረዳ መሆን አለበት። ከዚህም በተጨማሪ ሌሎቻችሁ ትጨምራላችሁ እያስባለሁ ዲያቆን ዶክተር ቴዎድሮስ ትንሽ ብትለን። እሺ እግዚአብሔር መንፈሳዊ አገልግሎት ልክ እንደ ቃሉ መንፈሳዊ የሆነ ሰው በሙሉ በመንፈሳዊ ቤት ያለው የስራ ድርሻ ነው ብዬ ነው የማስበው። ይህ ማለት ምናልባት መድረክ ላይ የሚታዩትን አለበለዚያ ደግሞ አገልጋይ ተብለው ስም የተሰጣቸውን ብቻ የሚያካትት መስሎ አይታየኝም። ማንኛውም ሰው በሀብተ ወልድና ስመ ክርስትና ኃላፊነት ተቀብለው በእምነት ውስጥ ሲጓዝ ድርሻውን የሚወጣበት የእምነት ደረጃ መንፈሳዊ አገልግሎት ነው ብዬ አስባለሁ። ምክንያቱም ከእምነት ጋር አስፈላጊው ስራ ነው፣ ስራውን የሚወጣበት አካሄድ ነው አገልግሎት። በዚህ በሉቃስ ወንጌል ምዕራፍ ሁለት ቁጥር ሰላሳ ሰባት ላይ አንዲት አገልጋይ ሴት የአገልግሎቷም አይነት ተጠቅሶ እናገኛለን። ብዙዎቻችን ልክ ለመንፈሳዊ አገልግሎት የምንሰጠው ስያሜ አገልጋይ ነው ሲባል ወይ ቀሚስ ለብሶ የሚቆመውን ነጠላጣፍቶ መድረክ የሚመራውን አለበለዚያ ከመድረክም በስተጀርባ የሚያስተባብረውን ሰው ብቻ ነው። ማንኛውም ምዕመን ግን በመንፈሳዊ ህይወት ሲኖር የሚሰራው መልካም ስራ አገልግሎት እንደሆነ የፋኑኤል ልጅ ሀና በጾምና ጸሎት እለት እለት እያገለገለች ከመቅደሱ አትለይም ነበር የሚል ቃል አለ። በጾምና ጸሎት እያገለገለች የሚለው ከትጋቷ ጋር አብሮ የምታገለግልበት መንገድ ተቀምጧል። ሰው ከትንሽነቱ ጀምሮ በጾምም በጸሎትም የእግዚአብሔርን ምሕረት ደጅ ሲጠና ያለው ሱታፌ አገልግሎት ይባላል። ስለዚህ ጾምና ጸሎት ደግሞ በመንፈሳዊ ሕይወት ውስጥ ስንቅ ነው። ይህንን የማያደርግም ሰው የለም። ሳያስታጉል በትጋት የሚያደርገው ሰው በሙሉ አገልጋይ ይባላል ይባላል። ግን የሚጸልየውና የሚጾመው በመንፈሳዊ ይዘት ከሆነ መንፈሳዊ አገልግሎት ይባላል። ከዚያ በተጨማሪ እንግዲህ አቅምን ባገናዘበ መልኩ የሰጠውን ጸጋ ሰው መጠቀም ሲችል ያ ሰው አገልጋይ ነው ይባላል። ቅድም እንደተባለው በርን ከሚጠብቁ አንስቶ መንጋውን እስከሚመሩ ቤተ ክርስቲያን እስከሚያስተዳደሩ አባቶች ያለው አገልግሎት እንዳለ ሆነው ምእመናንም ደግሞ በየድርሻቸው አገልጋዮች ናቸው ተብሎ በመጽሐፍ ተቀምጠዋል። በመጨረሻ ዘመን የሚመጣው መክሊቱን የሰጣቸውን ሰው መጽሐፍ ቅዱስ ላይ ሲያስቀምጠው ወወሀቦሙ ለለአሐዱ በአምጣነ ይክሉ፣ ለእያንዳንዳቸው እንደሚችሉት መጠን ሰጣቸው ይላል። ስለዚህ ምእመናንም የተሰጣቸው መክሊት አለ። አንድም ይሁን ልክ ባለ አምስትም ተደርጎ ለሊቃነ ጳጳሳቱ የሚሰጠውም ቢሆን ማለት ነው። ስለዚህ ለእያንዳንዱ እንዳቅሙ መጠን እንደሰጠው ያንን የማትረፍ ሂደቱ ነው አገልግሎት የሚባለው። እግዚአብሔር ይስጥልን። ይሄም ሌላ ተጨማሪ አንድ እይታ ነው። ባጭሩ ማንኛውም ሰው የእግዚአብሔር ልጅ በመሆን ሀብተ ወልድና ስመ ክርስትና በመቀበል የሚሰጠው ጸጋ መንፈስ ቅዱስ በመኖሩ ምክንያት የድርሻውን ከተወጣ እያገለገለ ነው ማለት ነው ብሎ ሁሉንም የቤተክርስቲያን ልጅ የሆነ ሁሉ የሚያጠቃልል ትርጉም የሚሰጥ ነው። በጣም ጥሩ ሀሳብ ነው። ቀጥዬ ወደ ቀሲስ ነው የሚሄደው። ቀሲስ ደግሞ በእሳቸው በኩል መንፈሳዊ አገልግሎት ምን እንደሆነ ይነግሩናል። ወደ ቀሲስ ወርቅነህ እንሄዳለን። እንግዲህ እያንዳንዱ ክርስቲያን አገልጋይ የሆን ዘንድ ነው። ገና ከመጀመሪያው ጀምሮ ክርስቲያን የሚሆነው ክርስትና መንፈሳዊ አገልግሎት ነው። የሰው ልጅ መንፈሳዊ ጸጋውን ወይም ደግሞ የአገልግሎት ስጦታውን ከጊዜ በኋላ በስራ ያሳድገዋል፣ ያጎላዋል ወይም ደግሞ ያዳብረዋል እንጂ ገና በአርባ ቀኑ ወንድ ልጅ ሲጠመቅ ሴት ልጅም ደግሞ በሰማንያ ቀኗ ስትጠመቅ የአገልግሎት ስጦታ ተሰጥቷቸው ነው የዛለት ነው። መንፈሳዊ የአገልግሎት ስጦታ የሚሰጣቸው ከጊዜ በኋላ በአገልግሎት ውስጥ ሆነው የሚያገኙት ጸጋ አይደለም። በስራ ነው የሚያዳብሩት። ስለዚህ እያንዳንዱ ክርስቲያን ክርስቲያን የሆነው እግዚአብሔርን አገልግሎ የማያልፈውን የእግዚአብሔርን መንግስት ሊወርስ ነው። አገልጋይ ያልሆነ ክርስቲያን የለም። ወንዱም ሴቱም ወጣቱም እያንዳንዱ እከሌ ከከሌ ሳይባል ክርስቲያን የሆነ ሁሉ የተሰጠው መንፈሳዊ የአገልግሎት ስጦታው ጸጋው ሊለያይ ይችል ይሆናል እንጂ ያለ ጸጋ የሚወለድ ወይም ደግሞ ያለ ጸጋ እንዲሁ ክርስቲያን የሚሆን ማንም የለም። በእርግጥ አንዳንድ ጊዜ ለሰው ልጆች መንፈሳዊ ስጦታን ጸጋን አለማወቅ ችግር የሚሆንበት ጊዜ ሊኖር ይችላል። አንዳንድ ሰው የተሰጠውን ስጦታ ፈልጎ ወይም ደግሞ የተሰጠው የትኛው አገልግሎት ስጦታ እንደሆነ ሳያውቅ ቀርቶ ሊቸገር ይችል ይሆናል። ግን በክርስቲያንነቱ ክርስቲያን ሆኖ ከእግዚአብሔር ልጅነትን ያገኘ ሁሉ የአገልግሎት ስጦታ አለው። ይልቁንም ግን ትልቁ አገልግሎት ውስጥ ያለው አገልግሎት ያለው በዓለም ውስጥ ነው። ክርስቲያን በቤተ እግዚአብሔር አካባቢ የመጡት ሰዎች የተወሰኑ ሰዎች ሊመጡ ይችላሉ። ወደ ቤተ እግዚአብሔር አካባቢ ወደ ቤተ እግዚአብሔር አካባቢ የሚመጡት ሰዎች ደግሞ የተለመዱ ወይም ደግሞ የተወሰኑ ሰዎች ሊሆኑ ይችላሉ። አብዛኛው ሰው ግን ያለው በዓለም ውስጥ ነው። ያለው በዓለም ውስጥ ያለውን ያንን ሰው ቅድም እንደተገለጸው ወንድማችን ሊቀዲያቆን እንደገለጹት መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያመሰግኑ ብርሃናችሁ በሰው ፊት ተገለጸ ይሁን። ብርሃን የተባለ መልካም ስራ ነው። ለሰው ልጆች የምናስበው መልካም አስተሳሰብ፣ ለሰው ልጆች የምንሰጠው ፍቅር፣ ከሰው ልጆች ጋር ያለን ጤናማ የሆነ ግንኙነት፣ በስራ ቦታ ያለን ታማኝነት፣ በትምህርት ቦታ ከባልንጀሮቻችን ጋር ያለው ታማኝነት፣ በመንገድ ላይ ለሽማግሌዎች የምናደርገው አክብሮት፣ ለእናት ለአባት የምንሰጠው አክብሮት፣ ይሄ ሁሉ እያንዳንዱ አገልግሎት ነው። ልጆች ወላጆቻቸውን ማገልገል እናትና አባትን አክብር ይላል። ማክበር ማለት መታዘዝ ማለት፣ ለእናት ለአባቱ መታዘዝ ማለት ለእግዚአብሔር መታዘዝ ማለት ነው፣ እግዚአብሔር ማገልገል ማለት ነው። አገልግሎት የሌለበት ቦታ የለም። ጠለቅ ብለን ንግብ ካልን በዚች ደቂቃ ውስጥ ብቻ የሚያልቅ ነገር አይደለም። እንደ እኔ እይታ፣ ዞሮ ዞሮ ግን ክርስቲያን ሁሉ እያንዳንዱ አገልጋይ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ክርስትናን ሲመሰርትልን አንድ የተናገረው ቃል አለ በአዲስ ኪዳን ጽድቁ የኛ የክርስትና ህይወታችን መሰረት ራስ ጉልላት የሆነ ጌታችን ኢየሱስ ክርስቶስ ነው አብነታችን ትልቁ ዋናው አብነታችን ኢየሱስ ክርስቶስ ነው የሰው ልጅ የሰው ልጆችን ሊያገለግል ወደዚህ መጣ እንጂ ሰዎች እንዲያገለግሉት ወደዚህ አልመጣም በማለት ጌታችን በዚህ ዓለም የሚሰራው ስራና ያደር ያስተማራቸው ትምህርቶች ሁሉ በአጠቃላይ በቃልም በተግባርም እናንተም እንደዚህ ሁኑ ለማለት ነው ስለዚህ እናንተም ሁሉ ጊዜ ተገልጋዮች ሳትሆኑ አገልጋዮች መሆን አለባችሁ ለማለት ክርስትና የአገልግሎት ሆን መሆኑን ለመግለጽ እኔ ሰዎች እንዲያገለግሉኝ አልመጣውም፣ ማለት ሰዎችን ለማገልገል መጣ። ስለዚህ ሰው ልጅ የተለያየ ስጦታ ይሰጠዋል። የማስተማር ስጦታ የሚሰጠዋል፣ በማስተማሩ አላፊነቱን ከተወጣ ዋጋውን ያገኛል። የመምከር ስጦታ የተሰጠዋል፣ የማስታረቅ ስጦታ የተሰጠዋል፣ የታመሙትን ሰዎች የተቸገሩትን ሰዎች የመጠየቅ የማጽናናት ስጦታ የሚሰጠው ሰዋል የተለያየ ስጦታ አለ። ስለዚህ ይሄንን አንድ መንፈሳዊ አገልግሎት ነው። ከዛ ውጭ በመንገድ ላይ ስንሄድ መንገዱ እያንዳንዱ የምንቀሳቀሰው እንቅስቃሴያችን ሁሉ በአገልግሎት የተሞላ ነው። ካስተዋልንበት እግዚአብሔር የሌለበት ቦታ የለም። እያንዳንዱ የሰው ልጅ ባለበት ቦታ ሁሉ ለደካማው መንገድ መምራት፣ የደካማውን ማገዝ፣ ወይም ደግሞ ለተቸገሩ ሰዎች መልካም ነገር ማድረግ ይህ ራሱ አገልግሎት ነው። የአገልግሎቱ ዘርፉ ብዙ ነው። እኔ እንደ እኔ በዚች ሰዓት ለመግለጽ ይከብደኛል። ዞሮ ዞሮ ግን የቤተ መቅደስ አካባቢ የሚገለገሉ አገልግሎቶችና ከቤተ መቅደሱ ውጪ በምንሰማራበት ቦታ ሁሉ የምናገለግላቸው አገልግሎቶች አሉ። ይህንን ደግሞ አገልግሎት ስንሰጥ እከሌ ከሌ ብለን ለጅተን ሳይሆን ማንኛውም የሰው ልጅ ለሆነ ሁሉ መልካም ስራ መስራት በአጠቃላይ ይሄ መንፈሳዊ አገልግሎት ነው ማለት ነው። እግዚአብሔር ስጥልን ቀሲስ በአጠቃላይ ስናየው መንፈሳዊ አገልግሎት ስንል በዘር፣ በቋንቋ፣ በእውቀት፣ በሀብት ወዘተ የማይከፋፈል፣ ማንም ሰው ሊያደርገው የሚችል፣ ለገሌ ብቻ ነው የተሰጠ ተብሎ እነ ገሌ የማይጠበቁበት አንድ እግዚአብሔር የሰጠን የጽድቅ መንገድ ነው ብለን መውሰድ እንችላለን። ለዛሬው የተወያየንበት ርዕሰ ጉዳይ በዚህ ይቋጫል። በቀጣዩ ክፍለ ጊዜ ደግሞ የምናነሳቸውን ርዕሶች ይዘን እንደምንወያይ እየገለጽኩኝ በእለቱ ተገኝታችሁ በስፍራው ተሟልታችሁ የሚገባውን ተልእኮ ስለፈጸማችሁ እግዚአብሔር ዋጋችሁን እጥፍ ድርብ አድርጎ ይክፈልልን፣ እኛንም በሃይማኖት ያጽናን። እግዚአብሔር ይስጥልን።